ይህ ሰውዬ ሰላ ደርሶ አልተነሳ ሲለው፣ ተመልሶ ተጋደመ። እንደምን አባቴ ነው፣ ምን ላድርገው? ፍቅር አንተን እኮ ነው

ሰላት ደርሷል እንደው ረፍዷል እኮ። ተነስተ ስገድ ነው እኔ ያልኩ። ምን ታደርግልኛለህ? የሌላ ኧረ ሊተኛበት ቆይ እዚህ ቤት ምንድን ነው? ሰው አርፎ መተኛት አይችልም? ተመልሰተኛለህ አሁን። ተነስተ ስገድ ረፍዷል። ረ ሰላት ኧረ አንቺ ዘይት ስ ይችልኝ እን ቅድም ከዛ ምን መሰለ እንቅልፍ አስነሳሽኝ እን አሁንም ይቀኛ እና ምን እንዲያደረግን የፈለግከው ሳትሰግድ ለመተኛት ነው እንዴ? ፍቃድ ሀሳብ አንተን እኮ ነው ፍቅር። እኔ አባቡ ተኛ ምንድንሽ? ቆይ አንቺ ሁሌ ለእኔ ሲሆንልኝ አቶጅ ማለት አይሆንልሽም። ምን አይነት ምቀኛ ናት! አንቺ እያለሽ ነ የዚህ ቤት እንዴት አርፋለሁ? ተኛ። ዚ ተነስተ ስገድ ማለቱ ነው ምቀኝነት የሆነው ከዚህ በላይ ምንድነው እስቲ? ልረፍበት። እኔ እኮ እረፍት የሚባል ነገር አቷ ተነስተ ስገድ ላልኩ እረፍት አጣ። ተነስተ ስገድ ላልኩ ሰዓት አለቀበህ። ኧረ አንቺ ነገር እንቺ ነገር ትፈልጋለሽ ልበል? ምን አለበት ትንሽ ብተኛ? እኔ አታዙረኝና፣ ተነስተ ሰላትን ስገድ። እሺ በቃ ሂጂልኝ፣ ሂጂልኝ። እንደው ይኸው ተነው እንደ ደህና ሰው እኮ መደወር ለብስ መታል ደግሞ ፈጣሪ ድረስ ማተትንጋደማ በቃ ተንስና ስገድ ያልኩሻልነ፣ ይጅልኝ። እሺ በቃ መጣው ቶሎ፣ በር ምንድን ነው? በረሮ ይጂ። እኔ ላንተ እኮ ነው፣ እንዲ ምን አጠፋ። ለሰው ማሰብ ክፋት ነው። ተመልሶ እንዳይተኛ ሄሰው፣ አደብ የለውም በጣም ማረረኝ እኮ። ምንድ ነው ማረገው? ሰው ሰላትን ስግድ፣ ቤትን አስተካክል ማለት እንዲሉ እንዲ የሚያስደርገው? እንዴት ነው የሚያንኮራፋ ጭራሽ እግሩ ነው ሳለወይ ሳትነሳ ትነሳለህ? ለነጃት የምትሰግድ መሰለህ እንዴ? ኧረ አንቺ ልጅ ምንድን ነው ትንፍሽ? ሰላት ስገድ ማለት የነጃት መጫወች ሆን። በቃ ነገር ይሄ ነው። እኔ ሆኑ ተነስተ ስገድ። ስትፈልግ ስትፈልግ እንደፈለግ ሆን፣ ሀያ አራት ሰዓት መተኛ ትችላለህ እንዲ ለሰው ማሰብም ክፋት ሆነ እን በዚህ ዘመን በላውን ተነስተ ስገድ። ትንሽም አያፍርም። እንዲህን ብሎ ስስስ ነገር አደለ ደግሞ ወደዛ ተነስተ፣ አረ ወደዛ ትልቅዬ

ከመቼው ደግሞ ሰግደት ተመልሰተኛ? እንዴ ሰው ምን ሆኗል? ስማማ ነው የሰገድከው? ስንት ነው የሰገድከው? ምንድን ነው አሁን ደግሞ አሳጠርክ። አስረዝም ልትይኝ ነው? መቼ ነው የማያልቀው? ማ ሰላትን በስርዓት እስክስ ጭቅጭቅ አይቆምም። በል ሰግደ። ትናንትና ዘግጃለሁ ከትላንት ወዲያ አዘግጃለሁ። እንደ ሙሉ ሂድሜን እያሳገርኩ አይደል? እንደ እንደው ምን አለበት አሁን? ቀና በል እንደው፣ ኧረ ቀና ያድርግሽ። ሂጂልኝ እኔ ሂጂልኝ፣ አልፈልግሽም። እንደው አትፈልገኝ። ቀና በል እስኪ። አልፍለት እኮ አልፎልኝ። እስቲ ቢተኛ ምንድን ነው ያንቀላቀለሽ? የኔ ቆንጆ ሰላትን እንደው ያለፈለ ሰላት ትቶ ነው እንዴ? ለሰውም ያልፈው? ወይኔ እኔ ቆይ፣ ያንቺ መጫወቻ ሊሆን እስቲ ቀና በል አንድ ነገር ብቻ ልጠይቅህ። ተነስ ቀና በል። አንቺማ ሺህ ነገር እየጠየቅሽ እንዴ! የሆነ አሁን ከፊት ትይጃለሽ፣ አትሄጂም። ይሄ ነው በቃ መልስ አዎ። ይሄ ነው መልስ አዎ። ይሄ ነው በቃ ተናገር እና ምንድን ነው እንደ እኔ አንድ ቀን እንደውም አልፎልኝ እንደዚህ ቢተኛ ምንድን ነው አንቺ እንደዚህ ያቃጥልሽ? ምን አለበት? ተኛ። በቃ ምን አስበሽ ነው? ተኛ። እሱ ምን አገባ? ምን አስበሽ ነው እንጂ? እኮ ተንኮለኛ ነሽ እኮ ተንኮልሽ። እዚህ ላይ ወጥቶ ቤት ሰርቶ አልኩ። እዚህ ላይ አንቺን አላምንሽም የት ነው የሚመጣው? በቃ ተኛ። ነው እኔ አልኩህ እኮ ተኛ። መተኛ አይደል የፈለግከው ተኛ። ምን አገባሽ? እኔ ምን አሰብኩ? ተኛ ማለት መፍትሄ መሰለኝ። አንቺ የምታስቡ ነገር አይታወቅም። እኔ ላይ የምታስቡ ነገር አይታወቅም። ስለዚህ እሺ፣ ተነስተ ስገድ አልኩ። እሺ ብለህ ሄድክ። አሁን ደግሞ ምን ይቀራ? አሁን አንተ የሆነ ሰግደሃል። መጣው ጠብቀኝ። እሺ

ወይኔ ኔ አንቺ ሴ ጠራ አራ አንቺ ጠራ እስቲ እሸት ነው ውሃ ኮ ነው ይዤ ለመጣሁት ውሃ ኮ ለዛ እንዲ ነበር ያቃጠልከኝ፣ እንዲ ነበር ያማረርከኝ። አንጣ አንጣ ይሄ ውሃ አቃጠለ አይደለ በጣም ነው መረራ አንተ ህይወትህን ያለ ሰላት ከኖርክ እንደዚህ መራራ ናት እንዲናት እንዲ ነው የምታስጠላ አሁን ምላስን ምን ምን ያለ እንዴት እንዳስጠላ ጥሩ ደግ ያረክ ነው እንዴ ተነስተ ስገድ ነገ የነገ ቤትህን አስተካክል ማለት ጥፋት ነው እንዴ እን ነው ሰው ራሱ እንዳይሰማ ትክክለኝ ብለና እንደምትቆጠው ዝም ከተባለ ስንቴዱ ተመልሰ አሁን ትክክለኛውን ሰግደሃል ሰግደሃል ከመቼው ነው ሰግደ ዚጋ የተመለስከው ምንድነው አድርገ የተመለስከው ውሃ ይበርዳል አቤት ውሃ ቀላል ይበርዳል እንዴ ወደ ወደ ስታስገባ የነበረው ውሃስ እንዴት ነው አይቀዘቅዝ እስከዛሬ ስጠጣ የነበረው በለል ተነስተ እንዴ ለሆድ ሲሆን አይበርድም ለሰላት ሲሆን ደግሞ ይቀዘቅዛል አረ ትንሽ ይፈር፣ አረ ትንሽ ይፈር እንዲህ። ለኔ እኮ አይደለም ለራስ ነው የምትሰግደው። እስካሁንም እኔ ከአሁኑ ተነስቶ ይሰግዳል። ካሁኑ ደግሞ ሰግድን እንዳልመጣ አውቄ ነበረ። ለእኔ ሲያልፍለት ሁሌ እንደዚህ ምናልባት፣ እኔ ላ አጥፍቼ ሊሆን ይችላል። አቤት ምንድን ነው ያልከው? ምንድን ነው ያልከው? ምናልባት ምናልባት ምናልባት ነው ያለፍክ አንተ ያጠፋው ምናልባት ነው።

ሰላቱን ጨርሼ መጣሁ ቴንክ ዩ በጣም ይቅርታ እሺ በጣም ይቅርታ ያው ይሄ ታውቂያለሽ እኔ ስለሚደክመኝ እንቅልፍ ያበዛብኛል ከየት እንደሚመጣል ልክ እንደ በስኖ ትራክ ተጭኖ እንደመጣ ላይላይ ተጭኖ መጣ ከዛ እሱ ሰረግፍ ሰረግፍ ሰረግፍ ሰላቱንም ረሳለሁ ግን እንዳንቺ አይነት ሚስት እንዳንቺ ከቆንጅና ቆንጅና፣ ትህትና በቃ በአጠቃላይ እንዳንቺ አይነት ሚስት አራት ብሰጠኝ ምነው። እንዳንቺ አይነት እንዳንቺ አይነት ሚስት አራት አንድ አንቺ ነው አንድ ነሽ አይደል? አንቺን አባስቶ አባስቶ አራት ቢያደርግ፣ አንቺን እኮ አባስቶ ነው። ዝም ሌላ አይደለም እኮ አንቺን። ምን ሆነሻል? አባስቶ ሽኮ ነው አባስቶሽ። አንቺ ራስሽ አራት ዝም በልና፣ አሁን ከእንግዲህ ሰላትህን ተነስ ግባ ውጣ በዚህ መጣ በዚህ ገባ ማለት አልፈልግም። ሰላት ሰላት ነው። በዲቃ እንቅልፍ ራሱ የራሱ የሆነ ሰዓት አለው፣ አለ ራሱ አስቦ እስኪጃል ሰላትን ከምንም ጋር ከዛሬ ጀምሮ ደግሞ አላነሳም። እሱ ያንተ ጉዳይ ነው፣ ድርሻ አንድ ቀን ቀስቀስሽ፣ ከዛ እንዴ ትላንት እናቀሰቀስኩት፣ ስለዚህ ዛሬ ምን አገባኝ ማለታችን እኔን መቀስቀስ አለብሽ። እሱም ብሎ ነው። አሁን እንደዚያ ከሆነማ ትላንት እናስግጃለሁ። ስለዚህ ዛሬ አስግድም እዛው ቦታ አትመለስ እ የሚያቃጥለኝ ነገር ይሄ ንቴ ነገረኛ። ትችላለህ። አሁን እኮ እንደ ደህና ሰው ሰግደህ አላየህ። ይቅርብ። አዎ፣ ስለዚህ አንቺም በየቀኑ ምክንያቱም አንቺ የኔ አላርሜ ነሽ። እኔማ እያንዳንዷን የማደርገው ለራስሽ ነው እኮ ለራስሽ ብለሽ እኔ በየቀኑ አላርሜ መሆን አለብሽ።